ባለፉት አራት ቀናት የነበሩ የሀገራት ውድድሮችን ከተመለከትን ክርስቲያኖ ሮናልዶ አሁንም የሁሉ ነገር ማጠንጠኛ ማዕከል ሆኖ ነበር፣ ወይም ደግሞ በተለምዶ እንደምንለው ሴንተር ኦፍ አቴንሽን ነበር። ለምን የሚለውን የምንመለከት ይሆናል። ትላንትና ፖርቹጋል ዴኒማርክን በማሸነፍ ወደ ቀጣዩ ዙር አልፋለች። ክርስቲያኖ ሮናልዶ ከመጀመሪያው ደቂቃ ጀምሮ በተለይ ፍጹም ቅጣት መቱን ከሳተበት ከሸማይክል ጋር ከተገናኘበት ደቂቃ ጀምሮ የመጀመሪያዎቹ ረዥም ደቂቃዎች በተለይ ደግሞ የመጀመሪያው አጋማሽ ክርስቲያኖ ሮናልዶ ና ካስፐር ሽማይክል ነበር ሙሉ ለሙሉ ጨዋታው የሚመስለው። ሶስት የሚደርሱ ኢላማቸውን የጠበቁ ሙከራዎችን ዴኒማርካዊ ግብ ጠባቂ ሲያድንበት ተመልክተናል። በክርስቲያኖ ሮናልዶ የተጫዋችነት ካሪየር በጣም መጥፎ የምትባለው ፍጹም ቅጣት ምት ትላንትና ክርስቲያኖ ሲመታት የተመለከትነው ነው። በዚህም መሰረት ትላንትና ከነበረው ከሳተው ፍጹም ቅጣት ምት በኋላ በዓለም እግር ኳስ እንግዲህ ከተመለከት ናቸው ብዙ ፍጹም ቅጣት ምት ከሳቱ ተጫዋቾች መካከል አንደኛ ደረጃ ላይ መቀመጥ ችሏል። ብዙ ፍጹም ቅጣት ምቶችን ያገባውም ራሱ ነው። ብዙ ፍጹም ቅጣት ምቶችም የሳተው ራሱ ክርስቲያኑ ሮናልዶ ነው። ኮንቨርሽን ሬቱን ከተመለከታችሁ ከ84 በመቶ በላይ ቢሆንም ግን ደግሞ ትላንትና እንደ ትላንትናው ነው አይነት መጥፎ ፔናልቲ ሲመታ አልተመለከትንም። አንዳንድ ሞመንቶችን ግን ማንሳት የሚኖርብን ይሆናል ክርስቲያኖ ሮናልዶ ከፖርቹጋል ብሔራዊ ቡድን ራሱን ማግለል መቻል አለበት፣ ለአዲሱ ትውልድ ራሱ ጊዜውን መስጠት መቻል አለበት የሚሉ መከራከሪያዎች አሉ። ግን በሊዝበን እንደዛ አይደለም። ምናልባት ኔፕልስ ለዲያጎ አርማንዶ ማራዶና እንዳላት የገዘፈ ለአምልኮ የተጠጋ ስሜት እንኳን ባይሆን ክርስቲያኖ ሮናልዶ በዛ በሊዝበን እና በአጠቃላይ በፖርቹጋል እንደዛ አይነት ግራቪቲ ያለው ግለሰብ እንደሆነ ይታወቃል። የትኛውም ሰው ክርስቲያኖ ሮናልዶ ለምን ተጫወተ ሳይሆን ምን ያህል ደቂቃ ነው መጫወት ያለበት በሚለው ላይ ነው የሚወያ ተለያየው ይሄንን ፍራቻ በሚመስል መልኩ ሮቤርቶ ማርቲኔዝም ብዙ ጨዋታዎች ላይ ክርስቲያኖ ሮናልዶን ማስቀመጥ አይፈልግም። ያለፉትን ሁለት የዩሮና የዓለም ዋንጫ ውድድሮችን ከተመለከትን ክርስቲያኖ ሮናልዶ በእነዚህ ጊዜያቶች አስር ጌሞችን አድርጎ አንድ ግብ ነው ያስቆጠረው፣ እሱም በፍጹም ቅጣት ምት የተቆጠረ ግብ እንደነበረ ማስታወስ እንችላለን። ነገር ግን ሻርፕ የሚሆንባቸው ሞመንቶች አሉ። ግን የተጋጣሚዎቹን ደረጃ ደግሞ ከግምት ማስገባት አለብን። ለምሳሌ በአውሮፓ ዋንጫ ማጣሪያ ና ከዛ አለፍ ሲል ደግሞ በኔሽንስ ሊግ የምድብ ማጣሪያዎች ላይ በነበሩ ባለፉት 15 ተከታታይ ጨዋታዎች ላይ በአጠቃላይ 15 ጎሎችን አስቆጥሯል። ስለዚህ ሰርቪሶች በቀረቡለት ቁጥር ዴሊቨር ማድረግ የሚችልበት እድል እንዳለው አሁንም በግልጽ ይታያል። ትናንትና ኢቭን ያስቆጠራት ሁለተኛዋ ጎል በተለይ ብሩኖ ፈርናንዴዝ የመታት ኳስ አንግሉን ከዛ እንደገና የካስፐር ሽማይክልን ሪባውንድ ከተመለከትም በኋላ በጠባብ አንግል የተቆጠረች ነበረች። እሱ ካልሆነ ሌሎች ተጫዋቾች ሊያስቆጥሩት የሚቸገሩት አይነት የጎል ሁኔታ፣ የጎል አቆጣጠር ሁኔታ እንደነበረ ስንመለከት ነበር። ሌላው ነጥብ ግን ማንሳት ያለብን ያለ ክርስቲያኖ ሮናልዶ ፖርቹጋል ብዙ መጓዝ ትችላለች ወይ? ምክንያቱም አሁንም ስለ እሱ እንደሆነ ነው። ድራማዎችን ለመፍጠር አይቸገርም። ትላንት ጨዋታው ከተጠናቀቀ በኋላ ከዋና አሰልጣኝ ከብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ ይልቅ ከዴንማርኩ አሰልጣኝ ጋር ነበር ለረዥም ደቂቃዎችን ሲያሳልፍ የነበረው። ጨዋታው ላይ እንደ ትሪንካው ያሉ ተጫዋቾች ፍሎሪሽ ማድረግ በቻሉበት አጋጣሚ እሱ ተቀይሮ ወጥቶ ፍጹም ቅጣት ምት እንደሳተ እንኳን በተመለከትንበት ጨዋታ ላይ እስቲል ያ ሁሉ ሁኔታዎች በሱ ላይ የሚያጠነጥኑ እንዲሆኑ የሚፈልግ አይነት ግለሰብ ነው በማለት ትላንትናም ጨዋታው ከተጠናቀቀ በኋላ ብዙ አስተያየት ሰጪዎች አስተያየታቸውን እየሰጡ ይገኛሉ። ግን ሮናል ፖርቹጋልን ያለ ሮናልዶ ማሰብ አይቻልም። ልክ ምናልባት በዓለም ላይ ካየናቸው ፊልሞች መካከል እንደ ምርጥ ተደርጎ የሚወሰደው ጌም ኦፍ ትሮንስን ከተመለከትን ኔድ ስታርክንና ጌም ኦፍ ትሮንስን መለየት አንችልም። ያለ ኔድ ስታርክ ጌም ኦፍ ትሮንስ ህይወት ላይኖረው ይችላል የሚል አስተያየትን የሚሰጡ አሉ። ያለ ክርስቲያኖ ሮናልዶ የፖርቹጋል ጨዋታዎች በዚህ ደረጃ የትኩረት መጠን ሊስቡ ላይችሉ የሚችልበት አጋጣሚ ይፈጠር ነበር። በሌላ ጎን ደግሞ የዘንድሮውን የፓሪስ ንጀርማ ቡድን የሚመለከቱ ግለሰቦች ልክ ያን አይነት በነጻነት ልጆቹ የሚጫወቱበትን ምህዳር መፍጠር ይኖርበታል አሰልጣኙ የሚል አስተያየትን ይሰጣሉ። ከኪላን ኤምባፔ፣ ኔይማርና ሊዮኔል ሜሲ ኢጎ ከተላቀቀ በኋላ ፓሪስ ንጀርማ በተሻለ መንገድ ዘንድሮ መንቀሳቀስ ችሏል። ወጣቶቹ ራሳቸውን በነጻነት ማሳየት ጀምረዋል። ፖርቹጋል ያሏት ተጫዋቾች ፈንክሽናሊ ያንን ነገር ማድረግ እየቻሉ እንዳልሆነ እያየ ነው። ለምሳሌ የተሻለ ተጫዋች እንደሆነ የምናምንለት ራፌል ሊያው ወደ ፖርቹጋል ብሔራዊ ቡድን ማሊያ ላይ ሲመጣ ግን ያንን የተለመደ ፐርፎርማንሱን ለማሳየት የሚቸገር ሆኖ እንመለከተዋለን። ሌሎቹም ተጫዋቾች ላይ ይሄንን ትመለከታላችሁ። ይሄንን ቡድን ፈንክሽናሊ የተለየ ነገር መፍጠር እንዲችል አሰልጣኙ ከክርስቲያኖ ሮናልዶ ጋር ያላቸውን ነገር መቀነስ መቻል አለባቸው፣ ወይም ደግሞ ተጽዕኖውንም እየፈሩ ቢሆን ክርስቲያኖ ሮናልዶን ጥቂት ደቂቃዎች እየሰጡት ሊያጫውቱት ይገባል። ቡድኑን ክርስቲያኖ ሮናልዶ ላይ ከመመስረት ይልቅ በሌሎች ተጫዋቾች ላይ መመስረትና ክርስቲያኖ ሮናልዶ የተመጠኑ ደቂቃዎችን መስጠት ይሻላል። ሁሉም ጨዋታዎች ላይ ቋሚ እያደረጉ ምናልባት እሱ ልክ ባለፈው አውሮፓ ዋንጫ እና የዓለም ዋንጫ ላይ እንደተመለከትን ጥሩ ነገር ማበርከት ባልቻለባቸው ጨዋታዎች ሁሉ ቋሚ አድርጎ ከማቆየት ይልቅ ጉልበቱን መቆጠብ። ምክንያቱም ያ ልክ በልጅነቱ ዘጠና ደቂቃ ለመሮጥ የማይታክተው የአየር ላይ ኳሶችን በተለየ መጠን እየዘለለ ግቦችን ለማስቆጠር የማይቸገረው ከየትኛውም ቦታ ግቦችን መጨረስ የሚችለው ያ የቀደመው ክርስቲያኖ ሮናልዶ እንዳ ያልሆነ ማመን አለባቸው። ያንን እያወራን ያለ ነው። አሁንም ክርስቲያኖ ሮናልዶ ግብ እያስቆጠረ ነው፣ ግን እሱ ካስቀመጠው ስታንዳርድ አንጻር የድሮ ክርስቲያኖ ሮናልዶ አይደለም። ስለዚህ ከእድሜው ጋርም በተያያዘ ከጉልበቱ ጋር አሁን ካለው ሁኔታ ጋር በተያያዘ ጉልበቱን መቆጠብና በወሳኝ ሞመንቶች ላይ ብቻ ለመጠቀም መወሰን መቻል አለባቸው የሚል አስተያየቶችን ይሰጣሉ። ነገር ግን የክርስቲያኖ ሮናልዶ ሴንተር ኦፍ አቴንሽን መሆን በሜዳ ላይ ብቻ ያለ አይደለም። የመጀመሪያው ጨዋታ ከተጠናቀቀ በኋላ ዴንማርክ ላይ ራስሙስ ሆይሉንድ ግብ አስቆጥሮ አሳየ። ከጨዋታው በኋላ ተጠይቆ ነበር። በተለይ ለትላንትናው ጨዋታ ቅዳሜ ዕለት ጥያቄ በቀረበለት ጊዜ ዲስሪስፔክት ነው ብዬ አላስብም የፈለገውን ነገር ማድረግ ይችላል ምናልባት ነገ ይሄንን ሴሌብሬሽን ማሳየው እኔ ልሆን እችላለሁ በማለት አስተያየቱን ሰጥቶ እንደነበር ማንሳት ይቻላል ግን በዛ ጋዜጣዊ መግለጫ ላይ ትልቁ ነጥብ የነበረው አንድ ጋዜጠኛ ለሱ ጥያቄ ካቀረበለት በኋላ ጥያቄውን አቅርቦለት ግን ወዲያው ወደ ኮምፒውተሩ ዝቅ ብሎ ክርስቲያኖ የሚያወራውን ነገር ለመጻፍ ነበር ጥረት ሲያደርግ የነበረው ክርስቲያኖ በዚህ ተበሳጭቶ አስተያየት ሲሰጥ ተመልክተነዋል ለረዥም ጊዜ በተለያዩ ፕሬስ ኮንፈረንሶች ላይ ተገኝቻለሁ ግን ደግሞ እንደዚህ አይነት ሁኔታ አጋጥሞኝ አያውቅም የትኛውም ግለሰብ እውነታንም ይሁን የተለያየ ነገር አይኔን እያየ ጥያቄ ከጠየቀኝ በኋላ አይኔን እያየ መልሴን መመልከት መቻል ወይም ደግሞ መከታተል መቻል አለበት በማለት አስተያየቱን ሰጥቶ ስንመለከተው ነበር። ብስጭቱ ያስታውቅ ነበር በዛ ፕሬስ ኮንፈረንስ ላይ እንኳን። ነገር ግን ትላንትናም ጨዋታው ከተጠናቀቀ በኋላ ልክ ተመልከታችሁ ከሆነ ዘጠና ደቂቃ ላይ እሱም ይቀየር አይመስልም ነበር ጨዋታው። ያ የዴኒማርክ ቡድን ክራክ ማድረግ ሲጀምር ብዙ ረጅም ደቂቃዎችን በመከላከሉ በጣም ሶሊድ እንደነበሩ ስንመለከት ነበር። ብሩኖ ፈርናንዴዝ ካለፈው ጨዋታ የተሻለ የተንቀሳቀሰበት፣ ቪቲኒያ ጥሩ የነበረበት ጨዋታ እንደነበረ ስንመለከት ነበር። ነገር ግን ክርስቲያኖ ሮናልዶ ያቺን ጎል አስቆጥሮ ተቀይሮ ሲወጣ አንዳንድ ጉርምርምታዎች በስቴዲየም ውስጥ ይሰሙ ነበር እሱ ከወጣ በኋላ እና ልክ ግን እንደ ዲያጎ ጆታ ያሉ ተጫዋቾች ወደ ሜዳ ከገቡ በኋላ ግን የዴኒማርክ ብሔራዊ ቡድን እነዛን ወጣቶች ለመቆጣጠር ሲቸገር ተመልክተ ነው ነበር። በተለይ እንደ ትሪንካው ያሉ ተጫዋቾችን ለመቆጣጠር እንደተቸገረ ትሪንካው ተቀይሮ ከገባ በኋላ ባስቆጠራቸው ሁለት ጎሎች መመልከት እንችላለን። ጎል ካልኮ ራሞስ ባለፉት 15 የፖርቹጋል ብሔራዊ ቡድን ጨዋታ ስምንተኛ ጎሉን ያስቆጠረበት ነበር። ቀደም ብዬ እንደገለጽኩት እንደ ቪቲኒያ፣ እንደ ኑኖ ሜንዴዝ፣ ብሩኖ ፈርናንዴዝ የመሳሰሉ ተጫዋቾች በጨዋታው ሶሊድ የሆነ ፐርፎርማንስ ነበር ያሳዩት። ጨዋታው ሲጠናቀቅ ግን አሁንም የውይይት አቴንሽኑ ያለው ክርስቲያኖ ሮናልዶ ላይ ነበር። ፖርቹጋል በ2026ቱ በዩናይትድ ስቴትስ ኦፍ አሜሪካ ሜክሲኮና ካናዳ ላይ በሚደረገው ውድድር አሁንም የዓለም ዋንጫውን ለመጨረሻ ከክርስቲያኖ ሮናልዶ ጋር ለማሳካት ጥረት የምታደርግበት ይሆናል። ምክንያቱም እስካሁን በዚህ ውድድር ስኬታማ እንዳልሆነች የሚታወቅ ጉዳይ ነው። ታዲያ በዚህኛው ውድድር ላይም አሁንም ክርስቲያኖ ሮናልዶን አምስትና ስድስት ጨዋታዎች ላይ በቋሚነት እያሰለፉ ዋንጫ ለማምጣት እያሰቡ ከሆነ አሰልጣኝ ሮቤርቶ ማርቲኔዝ ያልጠበቁት ጫና ውስጥ ይገባሉ ምናልባት ትላንትና ጨዋታውን በዴንማርክ ተሸንፈው ቢሆንና ጭማሪ ደቂቃው መጥቶ የነትሪንካው ፐርፎርማንስ ባያድናቸው ኖሮ ወደ ሌላ ጫና መምጣት የሚችሉበት ነበር በቤልጂም ያንን ወርቃማ ትውልድ በአግባቡ ሳይጠቀሙ በመውጣታቸው ትልቅ ወቀሳ የሚደርስባቸው አሰልጣኝ ነበር ሮቤርቶ ማርቲኔዝ ቡድኑ ሲሸነፍ ተጠያቂ ሆኜ ነኝ ሲያሸንፉ ግን ተጫዋቾቹ ናቸው የሚሞገሱት እንዴት በጫና ውስጥ መጓዝ እንዳለብኝ አውቃለሁ በማለት ከጨዋታው በኋላ አስተያየታቸውን ሰጥተዋል የክርስቲያኖ ሮናልዶን ጉዳይ የመፍታት እንቆቅ ቅዱሱን የመፍታት ነገር ግን በቀጣዩ የዓለም ዋንጫ ትልቁ የቤት ስራቸው እንደሚሆን ይጠበቃል። ለክርስቲያኖ ሮናልዶ የመጨረሻው ውድድር ነው የሚሆነው። በዛ ውድድር ላይ የዓለም ዋንጫን ማሳካት ለሱ ትልቁ ጉዳይ ነው። ምናልባትም ስለ ክርስቲያኖ ሮናልዶ ስናወራ በራሱ ቋንቋ ክርስቲያኖ ሮናልዶ የዓለማችን የተሟላው ምርጡ ተጫዋች ነው። በሌሎች አስተሳሰብ ደግሞ ዓለም ካየቻቸው ምርጦች መካከል ከቀዳሚዎቹ ተርታ የሚጠቀሰው ተጫዋች ነው። ልክ ግን በ23 ዓመቱ ወይም ደግሞ እስከ 30 ዓመቱ በነበረው ደረጃ ላይ አሁንም ያንን እንክብካቤ ፖርቹጋል እየሰጠችው ትቀጥላለች የሚለው ትልቁ መልስ የሚያሻው ጉዳይ እንደሆነ እየተመለከትን ነው የምንገኘው። ከክርስቲያኖ ሮናልዶ በፊት የነበረው የፖርቹጋል ብሔራዊ ቡድን ተመሳሳይ ችግር የነበረበት ነው። በእርግጥ ብዙዎች ሙሉ ችግሩን የፖርቹጋል ብሔራዊ ቡድን ላይ ከክርስቲያኖ ሮናልዶ ጋር ያያይዙታል እንጂ ከክርስቲያኖ በፊት የነበሩ ኮከቦች በኮከቦች የተሰባጠረ ስብስብ ነበራት። እንደ ሉዊስ ፊጎ እንደ ማኒሽ የመሳሰሉ ተጫዋቾችን ተመልክተናል፣ እንደ ኮንሴሳውን ተመልክተናል። በዚህ ብሔራዊ ቡድን ላይ ግን ያ ብሔራዊ ቡድን ወርቃማ ዘመንን ማሳለፍ አልቻለም። ኢቨን ባልተጠበቀው ኦፖነንት እንኳን በፍጻሜ ውድድሮች ዋንጫዎችን ያጣ እንደነበር ማንሳት ይቻላል። 1996 ዩሮን ማሸነፍ የሚችሉበት እድል ነበራቸው። ነገር ግን ኋላ ላይ በቼክ ሪፐብሊክ ፖቦርስኪ ባስቆጠረባቸው ግብ እንዴት ከዛ ውድድር ውጭ እንደሆኑ እናስታውሳለን። ከዛ በኋላም በነበሩ ውድድሮች ላይ በትልቅ ደረጃ መጓዝ የሚያስችል ስብስብ ነበራቸው። የትኛውም ክለብ ላይ በቋሚነት መጫወት የሚያስችል ሱፐርስታሮች ነበሯቸው። ግን ያንን ስኬት አላስመዘገቡም። ይብዛ ሚነስም ፖርቹጋል ስኬታማነቷን ማጣጠም የቻለችው ክርስቲያኖ ሮናልዶ ወደ ብሔራዊ ቡድኑ መምጣት ከጀመረበት ጊዜ ጀምሮ ነው። ከ2004 የአውሮፓ ዋንጫ በኋላ ከተመለከትን፣ 2004 የአውሮፓ ዋንጫ ለእሱ የመጀመሪያ ውድድር ነበር። ሙሉ ለሙሉ የእሱ ውድድር ነው ባንለውም ያንን ውድድር ገና ታዳጊ ነበር፣ ድሪብሎችን ፌንታዎችን የሚያበዛ ተጫዋች እንደነበር እናስታውሳለን። በዛ ውድድር ላይ ግን ፖርቹጋል እስከ ፍጻሜ መድረስ ችላ ነበር። በሁለቱም በመክፈቻውም በመዝጊያውም ቀን ግን ማስቆጠር የቻለበትንም አጋጣሚ መፍጠር የቻለበትንም ጊዜ ምናስታውሰው እንደሆነ ይታውቃል። ከዛው ላይ ስድስት ላይ ያ በኔዘርላንድ ከውድድር ውጭ የሆኑበትን አጋጣሚ ማንሳት እንችላለን። ከዛ በኋላ በሌሎች ጨዋታዎች ላይም እያንዳንዱ ውድድር ላይ ፖርቹጋል ከተጠበቀችው ዝቅ የምትልበት አጋጣሚ አለ፣ ከተጠበቀችው ደግሞ ከፍ የምትልበት አጋጣሚ አለ። የ2016 የአውሮፓ ዋንጫ ድላቸው ሳይጠበቁ ስኬታማ የማይሆኑበት እንደነበር እናስታውሳለን። ከዛ በኔሽንስ ሊግ ያንን ስኬትን ማምጣት ሲችሉ ውድድሩን ያሸንፋሉ የሚል ግምት አልነበረም ግን አሁንም በፖርቹጋል ረገድ ላለ በኮከቦች ለተሰባጠረ ቡድን ዋንጫውን ማሸነፍ በተለይ የዓለም ዋንጫውን ማሸነፍ በጣም አስፈላጊውና አንገብጋቢው ጉዳይ ይመስላል። ይህንን ለማድረግን ልክ በተውኔቱ ዓለም ያለ ፕሮታጎኒስት ካራክተራቸው ይህን ማድረግ ይችላሉ ወይ? ያለ መሪ ተዋናያቸው ይህንን ማድረግ ይችላሉ ወይም መሪ ተዋናያቸውን ወደ ተቀያሪውን በራስ አስቀምጠው ህይወት የሌለው ፈልሚያ ሊያደርጉት ይችላሉ ወይስ ከመሪ ተዋናያቸው ጋር ያንን ስኬታማነት መልሰው ማምጣት ይችላሉ የሚለው ወደፊት እንግዲህ ምላሹን የምናገኘው ነው የሚሆነው። ትላንትና ግን ፖርቹጋል ወደ ቀጣዩ ዙር ማለፏን አረጋግጣለች። ዴኒማርክን ስታሸንፍ አምስት ጎሎችን ያስቆጠረው ብሔራዊ ቡድን ብዙ ድንቅ ተጫዋቾችን ቢያስመለክተንም የዜና አውታሮች ግን አሁንም ትኩረታቸው ክርስቲያኖ ሮናልዶ ላይ ነበር። እናንተስ ምን ሀሳብ አላችሁ? በዚህ ጉዳይ ሀሳባችሁን በኮመን ሴክሽናችን ላይ ልታስቀምጡልን ትችላላችሁ። ሰላም ይሆንላችሁ።